ኢትዮጵያ በአትክልትና ፍራፍሬ ምርታማነት ከሚታወቁ እንዲሁም በዘርፉ እምቅ አቅም ካላቸው ሀገራት መካከል ግንባር ቀደሟ ናት። ሆኖም ግን በዘርፉ የሚገባትን ያህል ተጠቃሚ እንዳልሆነች በተለያዩ አጋጣሚዎች ይገለጻል። በስፋት መሰራት እንዳለበት በዚህ ዘርፍም የሚገለጽ ነው። ታዲያ በሀገራችን በተለይ በአትክልትና ፍራፍሬ ምርታማነት ከሚታወቁ አካባቢዎች መካከል የአርባ ምንጭ ቀዳሚው ተጠቃሽ ነው። እንግዲህ በአርባ ምንጭ አካባቢ በተለይ በሙዝ ምርታማነቱ የሚታወቅ ስፍራ ነውና እዚያ አካባቢ ላይ በሙዝ ምርታማነት በስፋት እንግዲህ ውጤታማ ከሆኑ የሙዝ አምራቾች መካከል አንዱ የኦሞቲክ የሙዝ የእርሻ ስፍራ ላይ እንገኛለን። በዚህ አካባቢ ያለው የሙዝ የምርት ሂደት ምን ይመስላል? ለሀገርስ ደግሞ በምን መልኩ አስተዋጽኦ እያበረከተ ነው? እነዚህ ደግሞ የሚነሱ ተግዳሮቶችን በመቅረፍ በኩልስ ምን እየሰራ ነው የሚለውን በዚህ ቅኝታችን ወደ እናንተ እናደርሳለን። አብራችን ቆዩ። መልካም ኦሞቲክ ቢዝነስ ግሩፕ በተለያዩ የስራ ዘርፎች ተሰማርቶ የሚገኝ ካምፓኒ ነው። ግዙፍ ትልቅ ካምፓኒ ነው። ለአብነት ያክል በሆቴሉ ዘርፍ ፓራዳይዝ ሎጅ አርባ ምንጭና ፓራዳይዝ ሎጅ ቱርሚ የምንታወቅበት ነው። ሌላው በግብርናው ዘርፍ በአራት እርሻዎች ተሰማርተን እንገኛለን። በኤክስፖርት ዘርፍ ቡናና ሙዝን ኤክስፖርት እናደርጋለን። ይህ አሁን የምንገኝበት እርሻ ከኦሞቲክ አራት እርሻዎች አንዱ ሲሆን የሚገኘው እዚሁ አርባ ምንጭ ነው። የሚገኘው የሙዝ ምርቶች ምርታችንን የምናምርትበት ነው። በምን ያህል ሄክታር ላይ ያረፈ ነው ይሄ? ይሄ አሁን የምንገኘው ትንሹ እርሻችን ነው። 35.5 ሄክታር ነው ያረፈው፣ 1000 ሄክታር አለን፣ 605 ሄክታርና 13 ሄክታር። አራት እርሻዎች ናቸው ያሉት ማለት ነው። የማምረት አቅማችን ምን ያህል ነው? አሁን የማምረት አቅማችን በዚህ በ34 ሄክታሩ እስከ 30 ትራክ 28 እስከ 30 ትራክ ፐርመንስ መንስ በአንድ ወር ውስጥ የማምረት አቅም አለን። ያ አንድ ሺህ ሄክታሩ ደግሞ ገና በቅርብ የጀመረ ነው። ገና ፕሮሰስ ላይ ያለ ነው፣ ግን ሙሉ ለሙሉ እሱ ሲያልቅ ከፍተኛ መጠን ያለው ሙዝ ማምረት እንችላለን። ወደ ውጭ ገቢያስ ምን ያህል ትልካላችሁ? አሁን እንደ የወቅቱ ይለያያል። ሲዝኑ የተለያየ ሲዝን አለው። አሁን በከፍተኛው ሲዝን በቀን ከ10 ትራክ 12 ትራክ ድረስ እንልካለን፣ ግን በዝቅተኛ ሲዝን ደግሞ በቀን እስከ 5 ትራክ 3 እና እስከ 4 ከ3 እስከ 5 ትራክ እልካለን ማለት ነው። አሁን በመኪና ነው እያስረዳኝ ያለው። ወደ ገንዘብ ሲቀየር ምን ያህል ይሆናል? ወደ ገንዘብ ሲቀየር እንዳልኩ ዝቅተኛው ሲዝን ላይ እስከ አምስት ሚሊዮን ዶላር መስራት ችለናል። በትልቁ ሲዝን ደግሞ ከፍተኛው ምን ያህል ጊዜ በአመት በአመት እስከ ስምንት ሚሊዮን ዶላር ድረስ መስራት ችለናል። ይህንን ዘርፍ ኮሜርሻላይዝ በማድረግ በኩል በፓኬጂንግና ፕሮሰሲንግ ላይ ብዙ ክፍተቶች እንደሚታዩ ይነሳል፣ ና እንደው እነዚህን ክፍተቶች በመሙላት በኩል በእናንተ በኩል ምን እየተሰራ ነው? ከዘርፉ ሀገራችን መጠቀም ያለባትን ያህል እየተጠቀመች አይደለም። ትልቅ ኢንዱስትሪ ነው፣ ትልቅ ሀብት ነው። ነገር ግን እየተጠቀምንበት አይደለም። ለምሳሌ ባለን ትንሽ ሪሶርስና ባለን አቅም እንኳን እኛ ከአምስት ሚሊዮን እስከ ስምንት ሚሊዮን ዶላር በዓመት የውጭ ምንዛሬ እናገኛለን ከዚህ ይህን ከፍ ለማድረግ የኤክስፖርት ተደራሽነታችንን ሀገራትን ሰፋ ለማድረግ ነው። አሁን በአዲስ መልክ አንድ ሺህ ሄክታር ላይ የሙዝ ፕሮጀክት ጀምረናል። በአጭር ጊዜ ውስጥ ወደ ተለያዩ ዩሮፕም፣ ወደ ተለያዩ ሀገራት ኤክስፖርት ማድረግ እንጀምራለን። በዛ ደግሞ ከፍተኛ የውጭ ምንዛሬ ሀገሪቷ ማግኘት ትችላለች ማለት ነው። እዚህ ኢንዱስትሪ ላይ እዚህ ዘርፍ ላይ የመንግስትም ብዙ ትኩረት አልተደረገም። ብዙ ትኩረት ያለመደረጉ ከዘርፉ ማግኘት የምንችለውን ጥቅም እያገኘን አይደለም። አገሪቷ ማግኘት ያለባትን ጥቅም እያገኘች አይደለም። አንደኛው ትኩረት ነው። ሁለተኛው ህገወጥ ንግድ ነው። በኤክስፖርቱ ዘርፍ ትልቅ የህገወጥ ንግድ አለ። በህጋዊ መንገድ ኤክስፖርት የምናደርገውን በህገ ወጥ መንገድ እያደረጉ ዶላሩንም በህገ ወጥ መንገድ ስለሚያገኙት በጣም በርካሽ ዋጋ ገበያ በማበላሸት ትልቅ ስራ ይሰራል። መንግስትም ከእነሱ ምንም የሚያገኘው የለም። ገበያውም በህገ ወጦች ስቴብል እንዳይሆን ይደረጋል ማለት ነው። አንዱ ትልቁ ተግዳሮት ያ ነው። ሌላው ደግሞ አርሶአደሩም ለኤክስፖርት ስታንዳርድ የሚሆን ሙዝ አያምርትም የውጭ ገበያ የሚፈልገውን ሙዝ በጥራት በቫራይቲም ያን የማምረት ችግር አለ። ያን ማድረግ ከቻለን እነዚህን ችግሮች መቅረፍ ከቻለን ሀገሪቷ ከዚህ ከዘርፉ በጣም ትልቅ ገንዘብ ማግኘት ትችላለች። ከፓኬጂንግም አልፈን ወደ ፕሮሴሲንግ መግባት የምንችለው እነዚህን ነገሮች ስንቀርፍ ነው። ለአካባቢ ወጣቶችም ለሌሎችም የስራ አድል በመፍጠር በኩልስ ምን ያህል አበርክቶ እየተወጣ ነው? አራቱ የኦሞቲክ እርሻዎች ወደ አንድ ሺህ የሚጠጉ ሰራተኞቻችን አሉ። እዚህ አሁን አርባ ምንጭ የሚገኘው 35 ነጥብ አምስት ሄክታሩ ላይ የሚሰሩ ወደ 200 የሚጠጉ የአካባቢ ተወላጆች፣ እንዲሁም የኦሮሞ ኮሚኒቲዎች እዚሁ አካባቢ ያሉ አቡሎ የሚባል መንደር እነሱ ናቸው፣ እዚሁ አካባቢ ልጆች ናቸው፣ የስራ አድሉ ተጠቃሚዎች ማለት ነው። ሽታሱን ሳቢርቱ ብሪቱ አየለ እባላለሁ። የዚህ አካባቢ ተወላጅ ነኝ። በኦሞቲክ የቡና እርሻ ሁለገብ ሰራተኛ ነኝ። እዚህ ቦታ ላለፉት አምስት አመታት ሰርቻለሁ። በተፈጠረልኝ የስራ እድልም ተጠቃሚ ሆኛለሁ። አለሙ አንኮ አለሙ አንኮ እባላለሁ። የዚህ ማሳ አስተባባሪ ነኝ። እዚህ እርሻ ላይ ስምንት ዓመት ሰርቻለሁ። እኔና ጓደኞቼ በተፈጠረልን የሥራ ዕድል እየተጠቀምን ነው። ኦሞቲክ የእርሻ ሥራ ይህንን የሥራ ዕድል ስላመቻቸልን ከልብ እናመሰግናለን። ሙዝ ለመብሰል ምን ያህል ጊዜ ይፈልጋል እሱ እንደ የዝርያው እንደ ቫራይቲው ነው የሚለያየው እኛ አሁን የምንጠቃ የተከልናቸው ዊሊያም እና ጃይንት ካቨንዲሽ የሚባሉ ሁለት ዝርያዎች ናቸው እንደ ዝርያው የመጀመሪያው ሲሆን ሁለተኛው ደግሞ የምታደርግለት እንክብካቤ የአፈሩ ለምነት የሚያገኘው ውሃ ኩትኳቶ ተጨማሪ ግብዓቶች እነዚህ ሁሉ ማተር ያደርጋሉ፣ በምን ያህል ጊዜ ይደርሳሉ ለማለት ነገር ግን በጥሩ እንክብካቤ የተያዘና ቫራይቲውም ጥሩ ከሆነ አፈር ጥሩ ከሆነ ከ10 ወር እስከ 14 ወር አርቨስት ማድረግ ትችላለ ማለት ነው። ሙዝ ይደርሳል ማለት ነው። ለምሳሌ ይሄ አሁን ደርሷል። የተወሰነ ጊዜ ሊቀረብ ይችላል፣ ግን አሁን ይሄን ለኤክስፖርት ስታንዳርድ ማቅረብ እንችላለን። ሶማሌላንድ ዱኛ ኤክስፖርት ምን የምናደርገው ሶማሌላንድ ያለው ስታንዳርድ በጣም ወፍራምና ትልቅ ሙዝ አይወዱም። እንደዚህ መስመር ያለውና ቀጠን ያለ ሙዝ ግን ረዘም ያለ ከ15 እስከ 18 ሴንቲሜትር ተለቅ ያለ ሙዝ ነው የሚፈልጉት ማለት ነው። ይሄ ስለዚህ ይሄ ለነሱ የደረሰ ነው። እዚህ ጋር ገና ቢሆን የሚቆርጡም ልጆች እየተመለከተ በትክክል እነሱን ሄደን እናያቸው። ሙዞቹ መድረስ ያለ መድረሳቸውን ቼክ የሚያደርጉ ባለሙያዎች አሉ። ለምሳሌ ይሄ አሁን ለኤክስፖርት ስታንዳርድ ደርሷል እና መቁረጥ ይቻላል። ይሄ የደረሰ ሙዝ ነው ማለት፣ የደረሰ ሙዝ ነው። አሁን ይሄ ለሀገር ውስጥ ምናልባት ያልደረሰ ሊመስል ይችላል። ለሀገር ውስጥ ምርት ግን እንደነገርኩ የሶማሌላንድ ገበያ እንደዚህ አይነት ሙዝ ነው የሚፈልጉት የተወሰነ ማቹር አድርጓል። መስመር አለው በጣም ያለው ፈረ ክብ ያልሰራ ማለት ነው። አሁን ሀገር ውስጥ እኛ ደረሰ ምንለው በጣም እኛ የምንወደው ወደው ኢትዮጵያውያን ተለቅ ያለ እንደዛ አይነት ሙዝ ነው። ሶማሌ ላንድ ግን ይሄ ነው። ሌላው ሪኳየርመንታቸው ያልተነካ አሁን እንደምታየው አንዱ ሰው ሲቆርጥ፣ አንዱ ከስር ይዛል ምንም አይነት መውደቅ አይኖረውም ማለት ነው። መላላጥ ምናምን መኖር የለበትም ንክኪ ካለው ብልሽት ካለው አይቀበሉም ያ ማለት ነው። በጣም በጥንቃቄ ነው እነሱ ጋር የሚደርሰው። እርሻችንን በትንሹም ቢሆን ጎብኝተሃል እና አሁን አረፍ ብለን የእርሻውን ምርት የሆነ ሙዝ እንበላለን። የሆነ የቱሪዝም አይነት እንትንም አለ ቦታው በትክክል ይሄን ቦታ ስናዘጋጅ አግሪካልቸሩን ከቱሪዝም ጋር አግሮ ቱሪዝም ብለን እሱን በአንድነት ለመስራት ነው ይሄን ያዘጋጀ ነው ይሄን ቦታ ያው እንደሚታወቀው ቱሪዝሙ ላይም አለንበት በሆቴል ኢንዱስትሪ ላይ ያለንበት እና የሆቴል እንግዶቻችን እዚህ መጥተው እንዲጫወቱ ጊዜ እንዲያሳልፉ የእርሻውንም ሰራተኞች ውሎ እንዲያዩ ካምፕ እንዲያደርጉ ሰርግ ካለባቸው ስብሰባ ካለባቸው ምቹ አድርገን ነው ለዛ ያዘጋጀነውና በጣም ትላልቅ ስብሰባዎች በሚኒስተር ደረጃ እዚህ አስተናግደን እናውቃለን። ክቡር ጠቅላይ ሚኒስትር ዶክተር አብይንም ጨምሮ እዚህ ቦታ ላይ ትላልቅ ፕሮግራሞችን እናዘጋጃለን ማለት ነው። በጣም ጥሩ። ስለዚህ እነዚህ ሙዞች አሁን የምናያቸው እዚህ የተመረቱ ናቸው። ሙዙ ብቻ ሳይሆን ሐባቡም ፓፓያ፣ ሁሉም የእርሻችን ናቸው። እዚህ እርሻ ውስጥ ከአፕል በስተቀር ሁሉንም ነገር እናመርታለን። ሙዙን አየን እንጂ ሁሉም አለ፣ ሁሉም ነገር አለ። በጣም አሪፍ። እሺ፣ እባክህ። እሺ። ታንክ ዩ ብዙ ትኩረት አልተሰጠም፣ በነገር ላይ የግብርናው ዘርፍ ይሄ የሙዙ ምርት ትኩረት ቢሰጠው መንግስትም ትልቅ ውጭ ምንዛሬ ማግኘት እንችላለን፣ ቤቷ ማግኘት ይችላለች። ግን ለምን ትኩረት እንዳልተሰጠው እኛ በካምፓኒ ደረጃ ብዙ ሞክረናል የአርሶ አደር ማህበራት ለማሰልጠን ሞክረናል። ቅድመ ክፍያ ገንዘብ ለመስጠት ሞክረናል። ዩኒየን ከጋሞ ዩኒየን ጋር ብረን ለመስራት ሞክረናል እና ግን በግለሰብ ደረጃና በአንድ ካምፓኒ ብቻ የሚሰራ ስራ አይደለም። ትልቅ የመንግስት ጣልቃ ገብነት ይፈልጋል። ታያኒቾች በዚህ ዘርፍ ላይ ያሉ ተቋማት ጣልቃ ገብነት ያስፈልጋል። በጣም ትልቅ ስራ ይፈልጋል። ያ ከሆነ ግን ትልቅ ገንዘብ ማግኘት ይቻላል። ለብዙዎችም ስራ እድል መፍጠር ይቻላል። እኛ አንድ ካምፓኒ ሆነን በአራት እርሻዎች ሰዎች ኒርሊ ወደ 1000 የሚጠጋ ሰራተኛ መቅጠርና የስራ እድል አይደል መፍጠር ከቻል ሌሎች ትላልቅ ባለሀብቶች ሊሰማሩበት፣ መንግስት ኢንቮልቭ ቢያደርግ ትብብር ቢኖር ትብብር ቢኖር ትልቅ የስራ እድል ይፈጥራል። እንግዲህ ያው አርባ ምንጭ አካባቢ በተለይ በሙዝ ምርት በጣም የሚታወቅ ቦታ ነው። ካርባ ምንጭ ደግሞ እዚ የኦሞቲክ የሙዝ ማሳ ከመጀመሪያው ጀምሮ እስከ ለመብል ዝግጁ እስኪሆን ድረስ ባለው ሂደት ያው ያለውን ነገር አስቃኝተንና ና ከልብ ክቡራን ተመልካቾቻችን በዚህ በአርባ ምንጭ ከተማ በኦሞቲክ የሙዝ ማሳ ተገኝተን ያደረግ ነው ቅኝት በዚሁ ተጠናቋል። ስለ ከልብና አመሰግናለን እናመሰግናለን። በያላችሁ ጊዜ ሆንላችሁ